ተመልካቾቻችን፣ ሌላኛው የፋና ላምሮት አምሮት የአምስተኛው የአሸናፊዎች አሸናፊ ውድድር ላይ አስራ ስድስቱን የሚቀላቀለውን ተወዳዳሪ ማን እንደሆነ ልንነግራችሁ እሱ ወዳለበት ቦታ መጥተናል ስለ ዶክተር ናሆም ነው የምናወራው። ዶክተር ናሆም እንግዲህ አስራ ስድስቱን ከሚቀላቀሉ ተወዳዳሪዎች መካከል አንዱ ነው። ስለዚህ ይህንን የምስራች ለእሱ ለመንገር ደግሞ ጓደኛውን ነበረ በስልክ ያወራሁት እና መጀመሪያ እንተዋወቅ። ስለተገናኘን ደስ ብሎኛል፣ በጣም ደስ ብሎኛል። ሰላም ይባላል። እሺ፣ ሰላም። ስለ ናሆም እናውራና፣ ትንሽ በስልክም ስናነሳ ነበር አደለ። ናሆም እንግዲህ የ18ኛው ምዕራፍ ላይ ነበረ የፋና ላምሮት ተወዳዳሪ የነበረው። ከተሰናበተ በኋላ የነበረው ስሜት እንዴት ነው? ስለ ፋና ላምሮት ስለመመለስ ያስብ ነበረ? ስሜቱ ትንሽ ከባድ ነበረ ማለት አልጠበቀም ነበረ ያው የእለት ፐርፎርማንስ አይደል ደሞ የፋና ውድድር። ስለዚህ አልጠበቀም ነበረ ግን ትንሽ ኢሞሽኑ ጥሩ አልነበረ ግን ደሞ ኢነርጂቲክ ሆኖ በዛው ልክ ከአይ ቲንክ ከዳኞች የወሰዳቸው ትምህርቶች አሉ። ከዛ በመነሳት በጣም ኦልሞስት እንደውም በበለጠ ወደ ሙዚቃው ሙያ ጥልቅ ብሎ ገብቶ ነበር እና አብረንም ስለምናጠና አልፋ የሚባል ባንድ አለ እዛ ውስጥ ስለምናጠና ፐርፎርማንሱ ከእለት እለት በጣም ከፍ እያለ ጥሩ ላይ ነው ያለው።

በጣም ነበር የሚያነሳ። የአምስተኛው አሸናፊዎች አሸናፊ ውድድር ሊጀምር ስለሆነ ከአንድ እስከ አራት የወጡ ተወዳዳሪዎች በቀጥታ ተሳታፊ ናቸው። ከዛ ውጭ ግን በዙሮቹ ላይ ጥሩ አቅም ጥሩ ብቃት የነበራቸው ግን ደግሞ በለት ፐርፎርማንስ ምክንያት የተሰናበቱ 10 ተወዳዳሪዎችን መርጠን እንግዲህ ተመልካች ድምጽ እንዲሰጥ ማን ይመለስ የሚለውን ስናደርግ ቆይተናል። እና እሱን እስከሰማ በኋላ እንዴት ነበረ? ያስቸግር ነበረ ድምጽ ስጡኝ ምናምን እያለ አንደኛ ያስቸግረኝ በእውነት እ እኛን ካልሰጣችሁ ድምጽ ምናምን በቃ እንደውም አላምንም እያለ ስክሪንሾት እያደረግን ሁሉ ያው የሰጠንልን እያየ እያለው ነበር። በጣም ጉጉት አለው፣ የመመለስ ብን ፍላጎት አለው ግን የምር ሰርፕራይዝ ነው። አልጠበቀም አሁን ይመለስ አይመለስ ስላልተደወለለት ምናምን አልጠበቀም በእርግጠኝነት አሁን ሰርፕራይዝ ነው የሚሆነው ግን ጉጉቱ በጣም በጣም በቃ የመጨረሻ ነበር ኢቨን ከጥፋቱ የሙዚቃ ምርጫ ነበረች ጥፋቱ ቦታው ላይ ስለነበርኩኝ አማካሪ ስለነበርኩኝ እሱን ሁሉ በደንብ የሚያስተካክል እና በአሁኑ ጥሩ ፔስ የሚሄድ ይመስለኛል እዚህ ውድድር ደግሞ ትልቅ ብርቱ ፉክክር የሚታይበት ምክንያቱም ከየዙሩ ጥሩ ውጤት የነበራቸው ጥሩ አቅም የነበራቸው ልጆች የሚመጡበት ስለሆነ እንዳልከው ደግሞ የዳኞቹን ውጤት እየሰማ አንድ ቀን መለስ ይሆናል ብለው ደግሞ በዛ ልክ መዘጋጀት ቀላል ነገር አይደለም። አሁን እድሉን ሲያገኝ ደግሞ ትልቅ ይሆናል፣ ትልቅ ስሜት ይኖራል ብዬ አስባለሁ። እኔም እንደዚያ ይመስለኛል። እንግዲህ አደለ፣ ጥሩ ነገር እመኝለታለሁ። አዎ። ስለዚህ አሁን እንግዲህ ናሆም ከእነሱ ጋር የሚያጠናበት ክፍል ላይ ስቱዲዮ ውስጥ ነው ያለው። ሙዚቃ እየተለማመደ ነው ያለው። እኛ እንደመጣን አያውቅም። እዚህ እንግዲህ ምን ብለህ ነው የሆነ ስራ አለና ከሆኑ ሰዎች ጋር እናወራለን ተብሎ እየመጣ ነው የሚገኘው። ስሜቱ ምን ይመስላል? እንዴት ነው የምስራችሁን ስንነግረው የሚለውን አብረን እንመለከታለን። እንደውላችሁ አይደለ? እንደውላችሁ ቴዲ ሄሎ ቴዲ በቃ ይሁን ለዛ ፊትለፊት ሊፍቱ ፊት ለፊት የምንቀመጥበት ቤት አላር ቡና የምንጠጣበት እና የምትለው ምንድነው፣ ልጁ መጥቷል። ስለ ስራው ጉዳይ በጋራ ሊያወራ ቁጭሎ እየጠበቀን ነው። በለ በለው። እና እሱ እንኳን ኋላ አድርጋችሁ ሁላችሁም ነው አንድ ላይ ጥላችሁ። እሺ፣ በጣም ነው ጓጓት። እሺ፣ እኔ ራሴ ሰርፕራይዝ መደረግ በጣም ደስ ይላል። ደግሞ ፋና ላምሮት ነው ተወደው ነገር ላይ ደግሞ ተመልሰህ መምጣት በጣም ደስ ይላል። ያለው ስሜት ከባድ ይመስለኛል። ቤተክርስቲ አብረን እንመለከታለን እየመጣ ነው። ላእትናስማረየ በድጋሚ ስለተገናኘን ደስ ብሎኛል። ፋና ቴሌቪዥን እንግዲህ የፋና ላምሮት የአምስተኛው አሸናፊዎች አሸናፊ ውድድር ላይ እንድትሳተፍ እድሉን ሰጥተዋል። እንኳን ደስ አለበከነው ጠብቀህ ነበር እንደ በቃ እኔ እንትን እያለሁ ሌላ ስራ እንትን ምናምን ነገር እያሰቡ ነው ማለት እሱሱን እያሰብኩ ነው። እንኳን ደስ አለው። እንኳን አብሮ ደስ አለን። በጣም ነው የማመሰግነው። እስካሁን ራሱ እንትን አላልኩም፣ አልተረጋጋሁም። በፍጹም አልጠበቅኩምና የክፍለ ዘመኑ ምርጥ የልቤ ተስማሚ እንጎዳ ነሽ ታየል ተስማሚዳ ፋና ላምሮት አሸናፊዎች አሸናፊ ትልቅ መድረክ ነው እዛ ላይ እንድትሳተፍ እንግዲህ ፋና ቴሌቪዥን እድል ሰጥተዋል ተመልካቾች መርጠውሃል ጠብቀህ ነበረ እንዴት ነበረ ጉጉቱ ስሜቱ እውነት ለማውራት በጣም ፈልገው ነበረ ያው እነሱ ጓደኞች ሙዚቀኛ ሙያተኞች ስለሆኑ ያው እነሱም ያውቃሉ። ባለፈው ላይ ትንሽ የሆነ የምርጫ ችግር ነበርና ትንሽ መግፋት ብችል ምናምን ብዬ አስቤ ነበር ራሴ ለማሳየት እስቲ አሁን ደግሞ እንትን ሲል ለቀጥሮ በሆነ ምናምን ብዬ ከዛ ምንም ነገር ስለ ሳይኖር ወይም ቴክስት ምናምን የሚያደርገው ምንም ነገር ስለሌለ በቃ አይ ወይ ባልመረጥ ይሆናል ምናምን ብዬ እያስቸገርክ ነበር አሉ። በቃ ምረጡኝ ምረጡኝ እያልክ ድምፅ ስጡኝ እያልክ ነበር አሉ። እሱማ ግድ ነው በጣም በጣም ግድ ነው። አይደለ? በጣም ካንተ የሚገርመኝ ነገር ከፋና ላምሮት ከተሰናበትክ በኋላ ደግሞ እየመጣህ ታይ ነበረ። ክለቦች ላይም እንደዚህ እየሄድኩ እና አንደኛ ልምድ ወስድበታለው። ከዛ ውጪ ደግሞ ዋናው ነገር እኔ ሙዚቃ መስማት በተለይ ላይቭ ሙዚቃ መስማት በጣም ያስደስተኛል፣ እና እሱን ያለው ያው ዛይን ባንድ ስፔሻሊ ብዙ ጊዜ እነሱ ናቸው። በጣም ብዙ እለት ሰርቶልኛል፣ ብዙ ነገር አስተምረውኛል። እኔ ሙዚላ አሁን ላገኘሁትም ነገር የነሱ አስተዋጽኦ አለበት። ያው እነሱም እንትን ስለምል ቀረብ ስለምልም እነሱም ሲሰሩ ማየት በጣም ስለሚያስደስተኝ፣ አይነበረ በጣም ደስ ይላል። ወደኋላ ኋላ ልመልስህና የ18ኛው ምዕራፍ ላይ ነበር እና ሁለቱ ቲም ሲቀላቀል ነበር የተሰናበት ከሆነና እንዴት ነበር ያ ግን ስሜቱ? የምዕራፍ 18 የ9ኛ ሳምንት ተሰናባጭ ናሆም ካሳዬ ሆኗል። በጣም ደግሞ የዛን ቀን በጣም ከባድ ውድድር ነበር በጣም በጣም ከባድ ነበርና ያው የምችለውን ነገር አቅርብ ያለው ግን እንትን አላለኝ። ምክንያቱም አንዳንዴ ሲበለጡ ማመን አሪፍነት ነው። የዛኔ በደንብ ተደርጌ ተበልጫለ አምኝበታል። ከዛ ውድድር ከተሰናበትክ በኋላ ከዛ የዳኞች አስተያየት አለና ምን ጠቀመ? በጣም ራሴን እዛም ላይ መድረኩም ላይ ተናገር ያለ ራሴን የማይበትን ነገር በደንብ ሼፕ አርገልኛል። ማለት ብዙ መሰራቸው ሙዚቃዎች አሉ ግን የት አካባቢ ላይ ጥሩ እንደሆንኩኝ እነሱ ማያተኞች ስለሆኑ ነግረውኛል። ና በጣም እሱ በጣም ጠቅሞኛል። በደንብ እንትን እንዳስተካከል ጠቅሞኛል፣ ከሰውም ጋር እንድተዋወቅም አለ። አዎ እና አሁን እንግዲህ በተለይ የምትነሳበት ነገር የሙዚቃ ምርጫዎች እና የመድረክ አያያዝ አይደል? ዳኞች ሁሉ ዋይቡ ይቀየር ነበር እና እሱ ጋር እንዴት ነው እንዴት ነው ሙዚቃዎችን የምትመርጠው? ሙዚቃ ምርጫዎችን ያው እነሱ አብዛኞቹ አብረን ስለምንሰራ ሁሉም አብረን ስንሰራቸው ጥሩ የሆኑትን እኔ ደግሞ ስንሰራቸውም ይቀ ምድ ጥሩ ስሜት የሚሰጡኝን ነው እየመረጥኩ ማመጣ። እና ይሄ የመድረክ እንቅስቃሴው እውነት ነው አስፈላጊ ነው፣ ግን እኔ ላድርግም ብዬ አላረጋቸውም ብዙ ጊዜ እራሳቸው እንትኖቹ ይመሩሻል። እኔ ፊልም አረግበት መንገድ ሰው ጋር እንዴት ፕሬዘንት እንደሚደረግ ሼር እንደሚደረግ እሱ እሱን ያው ያ ነው የሚመሩ። ሌላው ደግሞ ወደ ስራ ስንመጣ ደግሞ ያው የጤናው ዘርፍ ላይ እንደመሆንህ መጠን ከውድድሩ በኋላ እሱ ጋር በስራ የሚመጡ ሰዎች ሸንቶችም ሲኖሩ በሙዚቃ ነው የሚያከለቸዋል። እሱ እንኳን በተለይ እሱ በደንብ ያውቃል፣ አቅራቢያ ስለሆነ በደንብ ያውቃል። በአንዳችን መሪ ነው እና እሱ እንትን ይላል። ምንድን ነው ይሄ በጣም ሲሪየስ ስራ ነው። ስራያችን አንስቴዚያ ስለሆነ አንስቴዚያ ስራ በጣም ትኩረት የሚጠይቅ ነው። የሚያስጨንቅ ነገር አለው። እና እሱ እሱሱን በጣም ሲሪየስሊ ትሰሪያለች፣ ግን አንዳንዴ ያው በሙዚቃ እንኳን ባይሆን እንትን እንደዚህ ለኦፕራሲዮን ክፍል ሲገቡ ሚዚክ ስትረስን በደንብ አድርጎ ሪሊፍ ያደርጋል እና መዝሙር እንደዚህ እንደዚህ ብዙ ጊዜ ነሺዳ መዝሙሮች ምናምን ንትንት እነሱ በፍላጎታቸው እንዲ ቢሆንልኝ ሲሉ እንደነሱ ትንሽ በምት ታደርጊላቸዋለች ለማረጋጋት ወይም ደግሞ በስፒከር እንደዚህ ልስልስ ያሉ ነገሮች አንዳንድ ቦታ ይከፍታሉ። ብዙ ቦታ ባይሆን እና እንደዛ ነው። እኔ ግን ፐርሰን ያው አገልግሎቴን አትኩሮት እንዳይወስድብኝ በሚል ትንላ ፋና ላምሮት ከዚህ በፊት ያው አሁን አምስተኛው ዙር ነው የአሸናፊዎች አሸናፊ የሚደረገው እና ከዚህ በፊት የነበሩትን የማየት እድሎች ነበር። ተከታተለ ታቃለ? የትኛውን ዙር ታስታውሰዋለ? በተለይ የመጀመሪያው በጣም መጀመሪያውን እንጂ ብቻ ሁሉንም ብልሽ ይቀለኛል። ሁሉም በጣም ከበድ ያለ ውድድር ነው። የነማንጁ ስም ከዛም ቀጥሎ እዚህኛው ላይ ያለው ያው እንግዲህ ለጓደኞቼ ላድላ መሰለኝ የነ ዮናታን በጣም ማለት ያው ትኩረት በደንብ አድርጌ አይቼዋለሁ የመጀመሪያ ነው። ደግሞ የስራ ባልደረቦቹ አላችሁ፣ አብራችሁ ሙዚቃ የምታጠኑትና ከናሆም ጀርባ እናንተ አላችሁ። ስለዚህ የእሱ ድጋሚ በፋና ላምሮት ላይ በአሸናፊዎች አሸናፊ ላይ እድል ማግኘቱ ምን ተሰማችሁ የሚለውን እስቲ ጓደኛው ትንሽ ነገር እናውራ እንታወቅ። በእሺ ኤርሚያስ እባላለሁ። ያው ኪቦርድ ተጫዋች ነኝ የአልፋ ወንድ እና በጣም ነው ደስ ያለኝ። ማለት በፊትም ሳይው ጥሩ ነገር ሰርቶ ነበር ያው በውድድር ሰዓት ማሸነፍና መውደቅ አለ። የሚሰሩ ስህተቶች አሉ። በዛ ምክንያት እንትን ብሎ አቶታል፣ ያኛውን እድል ማለት ነው። አሁን ደግሞ በአሸናፊዎች አሸናፊ በመመረጡ በጣም ደስ ብሎኛል እ ጥሩ ጥሩ ነገሮች እኛም አግዘ ነው የተሻለ ውጤት እያመጣል ብዬ ተስፋ አረጋለሁ። ስለ ፋና ላምሮት ሲያነሳ ነበረ፣ ምን ይል ነበረ ስለመመለስ መረጡኝ ይላል መረጡኝ ይላል መረጥ ሆና ይላል ኤፍሲኤም ይሰርጉልኝ ይላል እያለ ነበር። እና በጣም ነው ደስ ያለኝ በዚህ ድል በመብቃቱ ጥሩ ነገር ሰርቶ ደሞ የተሻለ ውጤት እንዲያመጣ አብረን ከጎኑ እንሰራለን። አዎ፣ ጎበዝ በጣም ደስ ይላል። ኮቱማ ፍቅሬ ምንድነው ፍራቻ

ሰላም ድጋሜ ተገናኘን። እንዴት ነው፣ እንደጠበቅከው አገኘኸው? እሱ ባይዘዊ ቀደም ብሎ እያወራን ማለት ነው ካንተ በላይ ነው የተጨነቀው። በጣም በቃ፣ ምክንያቱም አብሮ ስለነበረ ያለውን ስሜት ስለሚያውቅ በጣም ተጨንቆ ነበርና፣ እንዴት ነው ስሜቱ? ስሜቱ እንደተረጋጋ በጣም አሪፍ ነው ስሜቱ። በቃ ተሳክቶልናል። አይ ቲንክ ተሳክቶልናል። አላ ተሳክቶ እሱ ብቻ ነው ሰርፕራይዝ ያደርገው? አዎ አባላቱ ጠቅላላ ሰርፕራይዝ ሆኗል። በጣም አሪፍ ነው። ስለዚህ ያው ትልቅ ነገር እንጠብቃለን። በመሰረቱ ትልቅ ነገር እንጠብቃለን። ሰቶቻችንን አርመን የተሻለ ነገር የምናቀርብበት ነገር ይሆናል ብለን እናስባለን። እንደ በአንደኛ ማገዝ ያለብን እናግዛለን፣ መስራት ያለብን አብረን እንሰራለን። እሱ ደግሞ በተመልካች ፍቅር የተሻለ ነገር ሰርቶ ጥሩ ቦታ ላይ ይኖራል ብዬ አስባለሁ። አባይነ ዋሉኝ ቤቷ አባይነ ዋሉኝ ልጃን ፈረሴን ልሄድ ልብረፍ ትያግኝ አባይነ ዋሉኝ ቤቷ አባይነ ዋሉኝ ልጃን ፈረሴን ልሄድ ልብረፍ ትያግኝ አባይ ከምንጭ ከመስኩ ላይ

ምን ያሳየን ጥሩ ነገር አቀርባለሁ ብዬ አስባለሁ። ማለት ትንሽ ያሳሳትኳቸው ነገሮች ከባለፈው አስተካክዬ። ማለት እኛም እንግዲህ በድጋሚ ስለምትመጣ ስለምንገናኝ ደስ ብሎናል። በድጋሚ እንኳን ደስ አለ። መልካም እድል፣ አቅምህን ይዘ በደንብ ተዘጋጅተ፣ በፊት ከነበረ በበለጠ ድንቅ የሆነ ብቃት እንደምታሳየን ሙሉ እምነታችን ነው። በድጋሚ እንኳን ደስ አለ። ያንን አስመልክቶ የተዘጋጀ ኬክ አለ፣ እሱን እስኪ አብረን በጣም ደስ ይላል። ግን እስካሁን ድረስ ከእንትኑ አልወጣውም። ለዛ ነው በጣም ነው የማመሰግነው። ሁላችሁንም፣ ፋናንም፣ ተመልካቾችንም ሁላችሁንም አመሰግናለሁ። በጣም ኮቱ ኮቱ ኮቱ ባክሬ ካመት እያለች አዎ፣ መልካም እድል የሆነች ሙዚቃ ብትልልኝ ደስ ይለኛል። ያሰብኩት ተሳካ ያለምኩት ደረሰ፣ ሀሳቤ ተሟላ መንፈሴም ታደሰ። ያሰብኩት ተሳካ ያለምኩት ደረሰ፣ ሀሳቤ ተሟላ መንፈሴም ታደሰ። እንትን ያክል ነው ተመልካቾቻችን። ከፋና ተነስተን ኤርሚያስ እና ናሆም ፋና ላምሮት የአምስተኛው የአሸናፊዎች አሸናፊ ውድድር ተሳታፊ ከሆኑ ከ16ቱ ተወዳዳሪዎች መካከል ሁለቱ ናቸው። ከእነሱ ጋር ቆንጆ ቆይታ አድርገን ነበር። ቀጣይ እንግዲህ ፋና ላምሮት መድረክ ላይ የምታገኟቸው ይሆናል። እኛ ግን እዚህ ላይ እንሰነባበት።